የሚያስደስትም ነገር አለ፣ የሚያሳዝንም ነገር አለ። ሰላም፣ ቤት ዘብ፣ እንዴት ዋላችሁ? ደህና ናችሁ ወይ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዙ ይበልኝ። እንግዲህ እንደምታዩቸው ሀይሚዬን እየሳማት ቡራዬ ታርቀው ምናምን እያት እንዴት እንዴት አባቱ ሲያረጋት እንደነበር። አቤት አስተቃቀፍ፣ አቤት አሳሳም እና መተዋል። በነገራችን ላይ ቪዲዮውን ገና እየጀመርኩት እያለ ነው ቪዲዮ የጠፋው። ከምን አንጻር እንዳጠፋችው አላቅም። ቅመማ እንግዲህ በቅመማ ቤት ጠብቀናል ዛሬ እና ለቃለች። ግን ለምን እንዳጠፉት አላቅም። በመል ሙዚቃ ገብቶ ኮፒራይት ብሏቸው የሚሆን አላቅም። ግን መስተካከል የሚችል ነበረ ሙዚቃው ሚዩት ማለት እነሱ ኤዲቲንግ ምናምን ራሱን የሚያደርግ ሰው ስላላቸው ሳይለንት ማድረግ ይችላሉ። በጣም ብዙ ነገር ማኔጅ የሚያደረግ ሰው አላቸው ከበስተጀርባ። እና ቪዲዮ ከምን አንጻር እንደጠፋ አላቅም፣ ለምን ጠፋ ማለት ከዚህ በፊት ደግሞ ታቀይታቸኋቸሁ በብዛት ሙዚቃ ይልቃሉ። እኛ የምንልቀው ኮፒላይት እያለ ከእነሱ ጋር ግን አይልምና፣ ለምን እንዳጠፋቸው ግራ ገብቶኛል። እውነት ለመናገር እንዴ፣ ኖቲፊኬሽን ደርሶ የሰከፍት ጥቁር ነው የሚያበራው እና ምን ሆነ ነው ከስልኬ ነው እኔ ደግሞ እና ጠፍቷል፣ ቪዲዮ ይሄ። የሚያሳዝን ነገር አለ። አንድ ስንት ሰው መሰላችሁ አንድ ቪዲዮ የሚታይላችሁ ነው። እዛ ላይ አላቅም። ብቻ ግን ለምን እንደጠፋ ባላቅም፣ ዋናው ታርቀዋል። እንደምታያቸው እንግዲህ ስክሪንሹት አንስተው ፎቶ ፖስት ያደረጉ ልጆች አሉ፣ ፋስት የሆኑ ማለት ነው፣ መከታተላቸው እና እነሱን አለማድነቅ አይቻልም። ግን ቅመም ጌ ለምን እንዳጠፋቸው አላቅም። እውነት ደንግጫለሁ እኔ የራሱ ቪዲዮ ኖቲፊኬሽን ደርሷኝ፣ እንዴት ቪዲዮ ጠፋ? በቃ ግራ ገብቶኛል። እና ቤተሰብ ለማንኛውም እንኳ እንደ ሳላችሁ ሶት አርቀውልናል እያ እንደ ግድ ሽምግልና ልኮ ሳላየሁትም ሲጀመር ቤተሰብ ማለት ነው።